እንግዲህ ባለፉ ሶስት ወራት ወይ ደግሞ በዚህ በአንድ በአንደኛ ሩብ አመት የፈጸምናቸውን ስራዎችን በምናይበት ሰዓት ከ230 ሺህ በላይ ስልጠና እንዲወስዱ ለዜጎች የተመቻቸበት ሁኔታ አለ። በሌላ በኩል የአንተርፕርነርሺፕ ስልጠናዎችን ከ51 ሺህ በላይ የሚሆኑ ዜጎች የአንተርፕርነርሺፕ ስልጠና እንዲወስዱ የተደረገበት ሁኔታ አለ። እንግዲህ ባለፉት ሶስት ወራት ወይም ደግሞ በመጀመሪያ ሩብ አመት ወደ 22300 የሚሆኑ ኢንተርፕራይዞች እንደዚሁም ደግሞ ወደ 213000 የሚሆኑ ዜጎች እንዲደራጁ ተደርጓል። ከተደራጁት ውስጥ ደግሞ በተጨባጭ ወደ ስራ የገቡት ወደ 12000 የሚሆኑ ኢንተርፕራይዞች እንደዚሁም 130000 የሚሆኑ ዜጎች ወደ ስራ እንዲገቡ ተደርጓል። እንግዲህ በዚህ አመት እንደ ክልል የምንከተለው አቅጣጫ ብዛት፣ ጥራት፣ እንደገና ደግሞ የፈጠራና ክህሎት ጋር ተያይዞ ያሉትን ነገሮች ትኩረት አድርገን በተለይ ከስራ እድል አንጻር በተጨባጭ ስራ ውስጥ የገባውን ዜጎች በኢንተርፕራይዝ ፎርሜሽን ውስጥ ተደራጅቶ ሲገባ ማሟላት ያለባቸው ፎርማሊቲዎች በተሟላ ሁኔታ አሟልተው ወደ ትግበራ እንዲያገባ ያደረግበት ሂደት አለ። ከዚህ አንጻር ይመዘገባል። ስራ ድነት በሚመዘግብበት ሰዓት የስራ አድነት ሰርተፍኬት ይኖረዋል። ከዛ ካርድ በኋላ ደግሞ የማጥራት ስራ ይሰራል። ስራ ፈላጊው የዛ አካባቢ ነዋሪ ለመሆኑ፣ ትክክለኛ ስራ አጥ ለመሆኑ ከተረጋገጠ ከተረጋገጠና ከተጣራ በኋላ በአካባቢው ኅብረተሰብና በየደረጃ ባለው አመራር ከተጣራ በኋላ ምናልባት የአንድ ማዕከላት ይህንን ምዝገባ ያካሂዳሉ። ከምዝገባ በኋላ የማጥራት ስራ ካለፈ በኋላ በሚፈልገው የሙያ ዘርፍ ላይ እንዲሰለጥን ይደረጋል። እንግዲህ ክህሎት መር የስራ እድል ፈጠራ በምንልበት ሰዓት ማንኛውም ዜጋ ተደራጅቶም ተቀጥሮም ሲሰራ በሚፈልገው የስራ ዘርፍ ላይ በቴክኒክና ሙያ ተቋማት ብቃት ያለውና ተወዳዳሪ የሆነ ስልጠና እንዲያገኝ ይደረጋል ማለት ነው። ከዚህ አንጻር በዚህ ያለፉትን የማደራጀት እንዲቆጥቡ የማድረግ ወደ ስራ እንዲገቡ የማድረግ ስራ ነው የሚሰራ። ከዚህ አንጻር እንዳልኩ በአንደኛ ሩብ አመት 130 ሺህ የሚሆኑ የስራ ፈላጊዎች ወደ ስራ እንዲገቡ የተደረገበት አለ። በ12 ሺህ 100 የሚሆን ኢንተርፕራይዝ ተደራጅተው እንግዲህ በመደራጀት 130 ሺዎቹ ስራ ውስጥ ሲገቡ በቅጥር ደግሞ 68000 የሚሆኑ የስራ እድል እንዲያገኙ የተደረገበት ሁኔታ አለ። በአጠቃላይ በክልሉ በአንደኛው ሩብ ዓመት ውስጥ 198000 የሚሆን የስራ ፈላጊ በቅጥርና በማደራጀት ወደ ስራ የገባበት ሁኔታ አለ። ሌላው የውጭ ሀገር የስራ ስምሪት ነው። ከውጭ ሀገር የስራ ስምሪት አንጻር ወደ 58000 የሚሆን ዜጎች የውጭ ስራ ስምሪት በዚህ ሩብ አመት ያገኙበት ሁኔታ ነው ያለው። በአጠቃላይ ወደ 258 ሺህ የሚሆን የስራ ፈላጊዎች በአንደኛው ሩብ አመት በቅጥር በማደራጀትና የውጭ ስራ ስምሪት ያገኙበት አግባብ ነው ያለው። እንግዲህ ከመንግስታዊ ድጋፍ ጋር ተያይዞ የመንግስታዊ ድጋፍ የምንለው የፋይናንስ የብድር አቅርቦት እንደዚሁም ደግሞ የመስሪያና መሸጫ ቦታዎች ጋር ተያይዘው በምናይበት ሰዓት በዚሁ በአንደኛ ሩብ አመት ከአምስት ቢሊዮን የሚሆን በማሽን ሊዝ የትራክተርና የስራ ማሽኖች የተገዙበት እንደዚሁም ደግሞ በብድር የቀረበበት አግባብ ነው ያለው። የመስሪያ የመሸጫ ቦታዎች ሼዶች፣ ክላስተሮች እንደዚሁም ደግሞ መሬት የቀረበበት አግባብ ነው ያለው። እንግዲህ በአጠቃላይ በአንደኛ ሩብ አመት ውስጥ በተፈጠረው ስራ እድል ዲሰንት የሆነ አስተማማኝ የሆነ ቀጣይነት ያለው ስራ ከማግኘት አንጻር እንደ ክልልም አቋም ተይዞ በተጨባጭ ስራ የስራ ፈጠራ ስራችን ጥራት ላይ ትኩረት ያደረገ ስራ እንድንፈጥር በወሰድነው በያዝነው አቋሙ እና በተያዘው አቅጣጫ መሰረት ወደ ትግብራ የገባንበት አግባብ አለ። ይህን ይመስላል የአንደኛ ሩብ አመት አፈጻጸም።